አይነ በሲሩ አፍቃሪ ከሚለው ታሪክ ክፍል ሰላሳ ሁለት ማሚ ከኤልያስ ቤት ወጥቶ በለቅሶ ተሞልቶ አይኑ እንባ እያዘነበ መኪናውን እየነዳ ወደ ቤቱ እያቀና ነው። ማሚ የአህመድ መሞት ከሰማ በኋላ መረጋጋት አልቻለም። በጣሙን ልቡ ተሰብሯል። ሀዘን አይኑን ደም አልብሶ ጉንጮን አቅልቶ ደም ስሩን ወጥሮታል። ማሚ የሚወደው የልጅነት አብሮ አደግ ጓደኛው እንዲህ በቀላሉ መገደሉን ሲሰማ ያልጠበቀው ሆነበት። ማስመሰሉን ጨርሶ የሀዘን ስሜት ውስጥ ተቀራምቷል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት የተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ማሚ ለረጅም ጊዜ አይኑ በእንባ እየተጋረደ ለብዙ ጊዜያት ከትላልቅ መኪና ጋር ሊጋጭ ለትንሽ ነው የተረፈው። ሐዘኑ በረድ እንዲልለት ብሎ መኪናውን በየቦታው ያቆመ ቢሆንም እንኳ መልሶ መንዳት ሲጀምር አይኑ በእንባ ይጥለቀለቃል። ራሱን መቆጣጠር አልቻለም። ማሚ በመንዳት ሂደት ውስጥ በሐዘን ተቆራምቶ ኤልያስ ላይ ክፉኛ ዛተበት። መጨረሻ እኔ ነኝ ሲል ለውድ ጓደኛውና ለወንድሙ በትሩን እንደሚያሳርፍበት በትሩን እንደሚያሳርፍበት ከራሱ ጋር ቃል ተገብ ተግባባ። ማሚ ይህንን ካለ ያደርገዋልም ጭምር። ትንሽ ነገሮችን አረሳስቶ አእምሮውን ያዝ አድርጎለት ሀዘኑን ለዘብ ያደረገለት የኢንስፔክተሩ መደወል ነው። ኢንስፔክተሩ ደውሎ ሰላም አይደለህም ወይ ሲል ጠየቀው። ማሜ ሰላም መሆኑን ቢመልስለትም እነጋሻ ክመል ግን ኢንስፔክተሩ ጋር ደውለው አሁኑኑ ድረስለት፣ ሰዓቱ አሁን ነው፣ አሁን ክበቡት ማለታቸውን ለማሜ ነገረው። ማሜም እንዲህ ብለው የደወሉበትን ምክንያት ስለሚያውቅ ችግር የለም እኔ አረጋጋችኋለሁ ብሎ ስልኩን ዘጋ። ለእነ ጋሻ ክመል ደውሎ ስፒከሩ የተቋረጠ ሌላ መጥፎ ነገር ተፈጥሮ ሳይሆን እኔ ይዤው የነበረው ማይክ ባትሪ ጨርሶ ነው አላቸው። ማሚ ጋሻ ክመል እና ልጃቸው በፍጹም መስማት የሌለባቸውን የአህመድ ሞት ከኤልያስ በሚጠብቅበት ወቅት ነበር ኢንስፔክተሩን ያጠፋው። ይህን ቢሰሙ ሊፈጠር የሚችለው ችግር ስላወቀ ስለ አህመድ ከጠየቀው በኋላ ኤልያስ ከመመለሱ በፊት ነበር ማሚ ስፒከሩ እንዲጠፋ ያደረገው። በዚህ ተጨንቀው ኢንስፔክተሩ ጋር የደወሉት ጋሻክመል ማሚ ደውሎ ሲያረጋጋቸው ነገሩ ወደ ነበረበት ተመለሰ። ማሚ በፍጥነት በመንዳት የአቅሙን ያህል እራሱን በማረጋጋት ሂደት እቤቱ አካባቢ በሰላም ደረሰ። ወደ ግቢው አቅራቢያ በመጠጋት ሳለ ስልኩ ላይ አንድ ኢሜል ደረሰው እና ከፍቶ አነበበው። ኢሜሉ ከሚሰራበት የካናዳው ድርጅት የተላከለት ቀጭን ትዕዛዝ ነበር። ኢሜሉ እንዲህ ይላል፤ በነገው ዕለት በሚመጣው የካናዳ በረራ በመጀመሪያው አውሮፕላን ተሳፍረህ እንድትመጣ እንፈልጋለን። ያለ አንተ የማይፋታ አዲስ ነገር ተፈጥሯልና መምጣት አለብህ። ፊርማ በውክልናም ጭምር በማይሆን ሁኔታ በጣም ስላስፈለግክ ነገውኑ እንድትመጣ የሚል የአለቃው ትዕዛዝ ደረሰው። ማሚ አሁን የደረሰው ትዕዛዝ የዋናው የካምፓኒው ባለቤት ትዕዛዝ ነው እና እንኳን መቅረት ማርፈድም አይችልም። ነገሮች ከመ ከተመቻቹለት እና መልክ መልክ እየያዙለት ባለበት ሰዓት ሁኔታዎችን ሳያስተካክል ከድርጅቱ መጠራቱ አስደንግጦታል። ቢሆንም ግን በሐዘን ተቆራምቶና በንዴት ተነሳስቶ አንዳች መጥፎ ነገር እንዳያደርግ ለራሱም ጭምር የሰጋው ማሜ ምናልባት ከጌታዬ የተላከልኝ ለበጎ የመጣ መልካም መልእክት ሊሆን ይችላል ሲል ተቀበለ። ግን ጋሻ አክመልና ልጃቸውን በዚህ ሁኔታቸው ጥሏቸው ሊሄድ አይችልም። ኤልያስ የማሚን መራቅ ካስተዋለ ተከታትሎ ሊያጠቃቸው እንደሚችል መግቢያ መውጫ እንደሚያሳጣቸውና የበቀሉ መውጫ ሊያደርጋቸው እንደሚችል አስቧል። የኢምራንና የኢክራም ነገርም አንድ መልክ ሳይዝለት ሕይወታቸው አደጋ ላይ ጥሎ መሄድ የማይችል ሆኖ ታየው። ማሚ መሀከል ግራ ተጋባ። ሁለት ሀሳብ ውስጥ ዋለለ በዚህ ሰዓት በእርጋታ ነገሮችን እያሰበ ከመኪና ወርዶ ወደ ቤቱ አቀና። አንድ ነገር ያውቃል። በዚህ ሰዓት ጋሻ አክመልና ልጃቸው ጥሏቸው መሄድ የለበትም። ስለዚህ በሞባይል አፕሊኬሽን የሶስት ሰው ትኬት ለነገው በረራ ቀጥታ ወደ ካናዳ ትኬት ቆረጠ። ራሱን ጋሻ አክመል እና ልጃቸውን ይዞ ለመሄድ ወስኗል። ገብቶ ስላለው ሁኔታ ነገራቸው። የተፈጠረውን ሁሉ አብራራላቸው አብረውት ወደ ካናዳ መሄድ እንዳለባቸው ለማሳመን ግን በጣም ብዙ ዳከረ። ጋሽ አክመድ እና ልጃቸው የአህመድን መጨረሻ ሳናይ ወይ ፍንክች፣ አሻፈረኝ አሉት። ማሚ የአቅሙን ሞከረ። መጨረሻ መሄድ እንዳለባቸው ስላመኑ አንድ ብልሀት ዘየደ። እንዲህም አላቸው አህመድ በግድ ተገፍቶ ወደ ደቡብ አፍሪካ እንዲሄድ ተደርጓል ወደ ሀገር መመለስ ስለማይችል እኛ ከዚህ በኋላ እሱን ለማግኘት ወይ ደቡብ አፍሪካ አሊያ ደግሞ ወደ አውሮፓ መሄድ አለብን አሁን ደግሞ የአውሮፓ ትኬት ስላዘጋጅሁላችሁ ወደዛ ሄደን ቀጥታ አህመድን ማግኘት እንችላለን የተሻለ ህይወት ለመኖር ከዚህ የተሻለ ምንም አማራጭ የለም አላቸው ጋሻ አክመልና ልጃቸው ከንገራገሩ በኋላ አህመድን ማግኘት ብቸኛ ዓላማቸው ነው እና ለማሚ ተስማሙለት። ማሚ የመጣው ይምጣ እንጂ ከዚህ እዚህ ለበላተኛ ለበላተኛ ጅብ ጥያቸው ከመሄድ ካናዳ ከሄድን በኋላ ሀቁን እነግራቸዋለሁ፣ አረጋጋቸዋለሁ፣ መርዶውን እረዳ አረዳቸዋለሁ ብሎ ከራሱ ጋር ተማማለ። ያኔ ጊዜ ስለማገኝ ቀለል ይለኛል ብሎ ማሰበ። ለዚህም ጋሻ አክመልም ሆኑ ልጃቸው ወደ ካናዳ አብረውት ለመብረር ፈቃዳቸውን ሰጡት። ኤልያስ ኤሊያስ ማሚ ከወጣበት ሰዓት ጀምሮ ሰላም መሆን አልቻለም። ለኩሶበት የሄደው እሳት በፍጹም ከልቡ ላይ አልበረደለትም። ኤሊያስ ማነው የከዳኝ? ከመሐከላችሁ ማነው ታሪክን ሚስጥሬን አሳልፉ የሰጠው? ብሎ ጥያቄ እያስፈራራቸው ነው። ኢምራን እና ኢክራም ጨምሮ አራቱም ጋርዶች ተርታ አስቁማቸው እያንዳንዳቸውን እየተሽከረከረ እያስፈራራ እየጠየቃቸው ነው። በያዘው መሳሪያ አማካኝነት እንደሚተኩስ እየነገራቸው፣ እያንዳንዳቸው አንዱን አንዱን እንዲያጋልጥ አልያ ሚስጥሩን አሳልፎ የሰጠው ሰው እኔ ነኝ እንዲህ እየጠየቃቸው ነው። ለረጅም ሰዓታት አንድ በአንድ እያነሳ እያፈረጠ ይጠይቃቸዋል። ከመካከላቸው ግን ፍንክች የሚል የለም በመጨረሻም ኤልያስ ከኪሱ ውስጥ ሳይለንሰር ወይም በሽጉጥ ጫፍ ላይ የምትሰካ የምትሰካ የሽጉጥ ጩኸት የምትንቀንስ ትንሽዬ ብረት ከኪሱ አውጥቶ ሽጉጡ ላይ ማሰር ሲጀምር ግን ጋርዶቹ ልባቸው መፍራት እግራቸው መንቀጥቀጥ ጀመረ ኤልያስ እንዲህ ካደረገ ለመግደል ወስኗል ማለት ነው። ሽጉጡ ላይ ሳይለንስ ከገጠመበት ሳይሰማ ሞት እንዲፈጽም ወስኗል ማለት ነው። ይህን ያዩት ጋርዶቹ እርስ በእርስ መታየት እና አንዱ አንዱን ለመቋቋም ለመጠቋቆም መፈላለግ ጀመሩ። ማሜን ተከታትለውት ከነበሩት ጋርዱ እና ሹፌሩ መካከል ጋርዱ ሹፌሩ ላይ እሱ ነው ለማሚ ሀቁን የተናገረው ሚስጥር ያወጣው ሲል ጠቆመበት። ኤልያስ በንዴት መሳሪያውን አቀባብሎ ራሱ የተናገረውን ጋርዱን ተኩሶ ገደለው። ሁሉም ደነገጡ። አጠገባቸው ሬሳ ሲወርግ በፍርሃት በጩኸት ተሞሉ። ኤልያስ፣ አሁን ጓደኛ ያጋለጥክ፣ እኔን እንዴት አታጋልጠኝም ብዬ ላስብ እችላለሁ ሲል በንዴት ሬሳው ላይ አንባረቀበት። በመቀጠል ተጠቆመበት ወደ ነበረው ተጠቆመበት ወደ ነበረው ወደ ሹፌሩ ፊቱን አዙሮ አንተነ አይደል እንግዲህ አንተን የጠቆመው አይደል የተገደለው አንተነ ለማሜ ሚስጥር ያወጣኸው የከዳኸኝ አንተነ፣ አንተ ውሻ አለው። ሹፌሩም አረ በጭራሽ በጭራሽ፣ እኔ አይደለሁም እኔ በፍጹም አይደለሁም አለቃ። እኛ ማለት እኮ ለአመታት አብረንህ የነበረን ብዙ ነገሮችን አዘህን ብዙ ምሽኖች ሜንሽኖችን ፈጽመን ታማኝነታችንን ያረጋገጥን የትም የማንሄድብህ የአንተ አገልጋዮች ነን። እንዴ፣ ቆይ አንተ እንዴት ማስተዋል ተሳነህ አለቃ! እነዚህ ተመልካታቸው እስቲ አለና ጉዳዩን ወደ ኢክራም እና ወደ ኢምራን አዞረው። ከማሜ ጋር አንደኛ በጣም ቁርኝት አላቸው። የአህመድ አገልጋዮች ነበሩ፣ ማሜም በጣም ይወዳቸዋል። ስለዚህ እነሱ ከመጡ ጊዜ በኋላ አይደል እንዴ ሚስጥር ማውጣት የጀመረው። እስከ ዛሬ ሚስጥር ወቶብህ ያቃል እነሱ ናቸው የከዱህ፣ እነሱ ናቸው አለቃ፣ ምንም ጥርጥር የለውም አለው። ይሄኔ ኤልያስ አይኑ ተገለጠለት። አሃ ብራቦ፣ እውነትም ቃችሁን ሞት ልትበቀሉኝ ስለፈለጋችሁ ለማሜ ነገራችሁት። ታዲያ ማሜ አሁን መጥቶ ያድናችኋል አለና መሳሪያውን የኢምራን አናት ላይ አነጣጥሮ አቀባበለው። ውድና የተከበራችሁ የቻናል ቤተሰቦች ክፍል ሰላሳ ሁለት በዚህ ተጠናቋል። ክፍል ሰላሳ ሶስት ላይ የምንገናኝ ይሆናል። ከተመቻችሁ ላይክ ሽር ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ብዛው። አሰላሙ አለይኩም ወራህመቱላሂ ወበረካቱ